የንግዱ ማህበረሰብ የሚያነሳቸው ጥያቄዎች እንዲመለሱና የተሰለጠ የንግድ ስርዓት እንዲኖር የንግዱ ማህበረሰብ ከመንግስት ጎን ሆኖ እንዲሰራ በርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳኅሉ አሳሰቡ። ከንግዱ ማህበረሰብ ጋር በሀገራዊና ክልላዊ የኢኮኖሚ ስኬትና የጸጥታ ሁኔታ ላይ የሚመክር ክልላዊ መድረክ በባህር ዳር ከተማ ተካሂዷል። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ ሊያደርሰን ዘጋቢያችን አድኖ ማርቆስ ውይይቱን ተከታትሏል። ከእሱ ጋር ቆይታ የምናደርግ ነው የሚሆነው እንደምናመሻ አድ ነው። እንግዲህ ጉዳዩን ቀደም ብዬ ገልጫለሁ። እስቲ በውይይቱ ምን ምን ጉዳዮች ተነሱ ያሉን መረጃዎች አጋራ። መልካም አመሰግናለሁ። እንግዲህ በበርካታ አካባቢዎች በተለይ ከሚመለከታቸው አካላት ጋር በዚህ ጉዳይ ስብሰባ እየተደረገ ነው የሚገኘው። ለሁለንተና የብልጽግና ጉዞ የንግዱ ማህበረሰብ ሚና በሚል ነው እንግዲህ በባህር ዳር ከተማ ከሚመለከታቸው የስራ ኃላፊዎች ጋር የንግዱ ማህበረሰብ ማለት ነው ውይይት ያደረገ እንግዲህ በመድረኩ ላይ በተለይ የአማራ ክልል ምክትል ርዕሰ መስተዳደር ማድረግ ማለት ነው የገጠር ዘርፍ አስተባባሪ እና የክልሉ ግብርና ቢሮ ኃላፊ ዶክተር ድረስ ሳኅሉ እንዲሁም የገቢዎች ቢሮ ኃላፊ አቶ ክብረት መሀመድ፣ በተጨማሪም የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሀመድ ጨምሮ በተለይ በክልሉ የተለያዩ ከፍተኛ አመራሮች ከዞንና ከወረዳም እንዲሁ የመንግስት የስራ ኃላፊዎች ማለት ነው። በተጨማሪም ከክልሉ የተለያዩ አካባቢዎች የተውጣጡ ነጋዴዎች በመድረኩ ላይ ተሳትፈዋል። እንግዲህ በክልሉ በተለይ እንግዲህ ይህ መድረክ እየተካሄደ ያለው በተለይ ለማህበረሰቡ ግንዛቤ ለመፍጠር ነው። እንግዲህ ባለፉት የለውጥ ዓመታት በተለይ የኢትዮጵያ ያሳከቻቸው ስኬቶችና የነበሩ ፈተናዎች ላይ ውይይት ነው የተደረገው። እንግዲህ እንግዲህ የዚህን መድረክ ዓላማ የክልሉ ንግድና ገበያ ልማት ቢሮ ሲያነሱ ማለት ነው ከማህበረሰቡ ጋር በዚህ ጉዳይ መወያየት እንደሚያስፈልግ በተለይ ኢትዮጵያ ያሳካቻቸውን ድሎች ባለፉት ሰባት ዓመታት ግንዛቤ ለማስጨበጥ እንዲሁም ደግሞ የነበሩ ፈተናዎችን እና እነዚህም ፈተናዎችን ለመፍታት ከንግዱ ማህበረሰብ ምን እንደሚጠበቅ አሳይመንት ወይም ደግሞ የቤት ስራ ለመስጠት እንግዲህ መድረኩ እየተካሄደ እንደሆነ ያነሱበት ሁኔታ አለ። በተለይ በለውጡ ዓመታት የተመዘገቡ ስኬቶች ያጋጠሙ ፈተናዎችና መውጫ መንገዶች ላይ ነው ውይይት የተደረገው ማለት ነው። እንደጠቀስኩት በቀረበው እንግዲህ በዚህ ጉዳይ ላይ ማለት ነው። በአጠቃላይ በአለፉት ሰባት ዓመታት በኢትዮጵያ የተመዘገቡ ስኬቶች ያጋጠሙ ፈተናዎችና የመፍትሄ አቅጣጫዎች ወይም ደግሞ መውጫ መንገዶች ላይ ሰነድ ቀርቦ እንግዲህ በአቶ በዶክተር ኢብራሂም መሐመድ አማካኝነት ሰነድ ቀርቦ ውይይት ተደርጎበታል። እንግዲህ በዚህ በቀረበው ሰነድ ላይ ማለት ነው ተሳታፊዎች ሐሳብ ሰጥተዋል። በተለይ መድረኩ ጊዜውን የሚመጥን እንደሆነ አንስተዋል። በተለይ በክልሉ ያለውን የጸጥታ ችግር ለመፍታትና የነጋዴው ማህበረሰብ የሚጠበቅበትን አገልግሎት ለማህበረሰቡ እንዲሰጥ ለማድረግ እንደዚህ አይነት መድረኮች መካሄዳቸው መልካም እንደሆነ በተለይ ሪፖርቱም የቀረበው ሪፖርት በተለይ ኢትዮጵያ ያስመዘገበችውን ለውጥ ለማህበረሰቡ በተሻለ ግንዛቤ ለመፍጠር የሚያስችል ስለሆነ በተለይ እንደዚህ አይነት ሪፖርቶች ወይም ደግሞ መድረኮች መካሄዳቸው መልካም እንደሆነ ያነሱበት ሁኔታ አለ። ከዛ በተጨማሪ በተለይ ከዚህ ከመድረኩ ጋር በተያያዘ ማለት ነው የጸጥታ ችግሩ በተለይ የነጋዴውን ማህበረሰብ ወይም ደግሞ የንግድ እንቅስቃሴውን በከፍተኛ ሁኔታ እንደጎዳው የሚታወቅ ነው። ተሰብሳቢዎቹም ይህን ሀሳብ አንስተዋል። ከዛ ባለፈ በተለይ ተሳታፊዎቹ ማለት ነው ከጸጥታ ችግሩ ባለፈ የንግድ እንቅስቃሴውን ጎድቶታል ያሏቸውን ጥያቄዎች ለሚመለከታቸው በመድረኩ ላይ ለነበሩ የስራ ኃላፊዎች አቅርበዋል። በተለይ ከባህር ዳር ጎንደር የሚወስደው መንገድ ማለት ነው ለንግድ እንቅስቃሴው እንቅፋት እንደሆነ ወይም ጥገና ያልተደረገበት መሆኑ ይህ ደግሞ መንግስት እንዲያው ያሳሰቡበት ሁኔታ አለ። በደቡብ ወሎ በኩልና በደብረ ታቦር በኩል ደግሞ እንደዚሁ የደረቅ ወደብ ማጓጓዣ ማለት ነው ለመስራት ታስቦ ወይም ደግሞ ታቅዶና ተጀምሮ አሁን የቆምበት ሁኔታ አለ። ይህንም መንግስት እንዲፈታው ያሳሰቡበት ሁኔታ አለ። በተለይ ለነጋዴው ዋና መሰረታዊ ጥያቄ ተደርጎ የሚወሰደው ደግሞ የብድር አቅርቦት ነው። እንደ ክልል የብድር አቅርቦት፣ የፋይናንስ አቅርቦት ችግር ስላለ ይህን መንግስት እንዲፈታልን የሚል ጥያቄ ያቀረቡበትን ሁኔታ ተመልክቻለሁ። እንግዲህ በቀጣይ የምናነሰው በተለይ የስራ ኃላፊዎች ምን አነሱ የሚለው ነው። የአማራ ክልል ገቢዎች ቢሮ ኃላፊ አቶ ክብረት መሀመድ እንግዲህ ገቢን በሚመለከት ለተነሳ ጥያቄ ምላሽ ሰጥተዋል። ክልላዊ የዘመነ የታክስ አስተዳደር ስርዓትን ለመዘርጋት የተለያዩ ስራዎች እየተሰሩ እንደሚገኝ አንስተዋል። በተለይ በየመንገዱ የሚደረጉ ህገ ወጥ የቀረጥ መቁረጥ ስራዎች ማለት ነው የመንግስትን ገቢ በከፍተኛ ሁኔታ እየጎዱ እንደሆነ የተነሳበት ሁኔታ አለ። ይህን ለመቆጣጠር በተለይ ነጋዴው በፈለገው መንገድ የንግድ እንቅስቃሴውን እንዲያደርግ እንዲነግድ ከዛም ባለፈ በተለይ ማኅበረሰቡ ለዚህ የንግድ እንቅስቃሴ መሳለጥ ማለት ነው ሰላሙ ላይ በትኩረት ሊሰራ እንደሚገባ የተነሳበትን ሁኔታ ተመልክተ ታዝቤያለሁ፣ ማለት ነው። በተጨማሪም በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፎ አስተባባሪና የግብርና ቢሮ ኃላፊው ዶክተር ድረስ ሳኅሉም እንግዲህ ለተነሱ ጥያቄዎች ምላሽ ሰጥተዋል። በአጠቃላይ ኢኮኖሚውን ኢኮኖሚው ዘርፍ ለውጥ እንዲመጣ በኢኮኖሚ ዘርፍ ማለት ነው ሰላም ላይ በጥንቃቄ መስራት እንደሚገባ ለዚህም ማህበረሰቡ በሰፊው መስራት እንደሚኖርበት ያነሱበት ሁኔታ አለ። አምራችና ነጋዴው የተሳለጠ የንግድ እንቅስቃሴ ወይም ደግሞ ስርዓት እንዲኖረውም ሰላም እንደሚያስፈልግ፣ ለዚህ ደግሞ ማህበረሰቡ በከፍተኛ ሁኔታ ለሰላም መስራት እንዳለበት ያነሱበት ሁኔታ አለ። የመጨረሻ ሀሳብ የኢትዮጵያን ብልጽግና ጉዞ እውን ለማድረግ በተለይ መውጫ መንገድ ተብለው የሚጠቀሱ ዋሉ ምርትና ምርታማነት ማሳደግ፣ የምርት ጥራትን ማሳደግ፣ ሕግና ስርዓትን ማክበር፣ የኑሮ ውድነትን የሚያቃልሉ ተግባራትን ነጋዴው ማከናወን እንደሚኖርበት የሀገርን ብሔራዊ ጥቅም ማስከበር፣ በተለይ በንግዱ ዘርፍ ደግሞ ዲጂታል ስርዓት ግንባታ እውን ማድረግ የመፍትሄ አቅጣጫ ተደርገው እንደሚወሰዱና በዚህም የነጋዴው ማህበረሰብ ድጋፍ እንዲያደርግ ከመንግስት ተሰልፎ እንዲሰራ ጥሪ ያቀረቡበት ሁኔታ ታዝብያለሁ። መልካም፣ ጥሩ ጥሩ ነጥቦች ናቸው የተነሱ። አመሰግናል ባ አመሰግናለሁ